ነዋል መሰለች የተፈጠረው ፓርቲውን ከታደምን በኋላ በማል አይሆን ነገር ተፈጽሞ ነበር። ማለት መጠጩ መጠጥ ውስጥ አንቺ ወደ መጸዳጃ ቤት ትሄጂበት ሰዓት፣ ማን እንዳደረገው ባላውቅም አቅልሽን የሚያስት አንዳች ነገር ተቀላቅሎበት ነበር። ታዲያ ከዛ በኋላ አንቺ ያልሆነ ባህሪ መላበስ ጀመርሽ። ያየሁት ነገር ከሰዓቱ መርፈድ በላይ በጣም ሲያሳስበኝ ጊዜ ሳሚን አማክሬ ወደ ቤት ዳኒ እንዲሸኛል ተደረገ። በሰዓቱ ዳኒ ምንም በእጁ የመኪናውን መሪ ቢይዝም አይኑ ግን አንቺ ጋር ነበር። ትኩረቱን መሰብሰብ አልቻለም። ከዛ ከፊቱ የሚመጣው ማንኛውንም ነገር እየተመለከተ አልነበረም አንቺ